ቃል፣ ኧረ አንዴ እንደ ትልቅ ሰው ነው። ቆይ ግድ የለም እንከባበር። ግድ የለም ሰው ሁለት ተጣልቶ ለማን ደስ ይበለው ብላችሁ ያልገባኝ ነገር ማለት ነው። ስሜታዊ መሆናት። ወጣት ነሽ፣ ሴት ነሽ፣ እሷም እንደዛው በእናንተ ጠብ ብትነጋገሩ ምን ብትሉ፣ መሳቂያ ነው። ሚሚ፣ ይሄን ማወቅ አለባችሁ ሁለታችሁ። በቃ ችግር ካለ ችግራችሁን እኔ ላኪሌ በውስጥ ሁለታችሁንም እኔ ያነጋገራችኋለሁ። ጥፋት ያለበት ይቅርታ ተባባላችሁ ያልፋል። የጨረሰችው በሚዲያ ነው የምጨርሰው በሚዲያ ነው፣ አለቀ ህዝቡ ሰምቶ የለ፣ እኔ ስረገድ፣ እኔም ደግሞ ሀቄን ማወጣት በሚዲያ ነው። እነሱ አይጠቅምም ነው ቃል። አንዳንዴማ እንድታዳምችኝ እኮ ነው እኮ የምነግርሽ፣ እንደወንድም ኮ እየነገርኩሽ ነው አይደል? እኔ አንቺ ተወቅሽ ወይም ተሰደቢ ምናምን እያልኩ አይደለም። አስፈላጊ አይደለም። እናንተስ ወንድሞች አሁን ነው እንደኔ ስወጣ ነው እንደምትመጡት አስፈላጊ አይደለም። እኔ በህዝብ መጠላት የለብኝም። ቃል፣ ሁለታችሁ እኩል እህቶቼ ናችሁ እያልኩሽ ነው፣ የምትሰሚኝ ከሆነ ማለት ነው። ገባሽ? ያሁን የፉክክር ቤት ሳይዘጋ ያድራል ይባላል። ትርጉም የለውም። ገባሽ? ማስተዋል አለብሽ። ተረዳሽኝ? ስሜታዬ አትሁኝ እኔ አንቺ ስለተሰደብሽ ደስ ብሎኝ አይደለም ወይም እሷ አይደለም። ሁለታችሁም እኩል ናችሁ እያልኩሽ ነው። ለእኔ በውስጥ ስታሸረገዱ ሰንብታችሁ አሁን አስገብኝ አስገብኝ ትላላችሁ። ለምን ትገባላችሁ? እሱ አብርሽ እያወራ ነው። አብርሽ ጨርስ። በውስጥ አትተጻፉልኝ። ምን ስታረጉ ነበር? መታረቃቸው አይቀርም እናንተ ማሸርግድ ነው እንጂ። አሁን አትጻፉ። ለእኔ ምንም አይነት ነገር አትጻፉ። በውስጥ እየመጣችሁ አሽቃባጩላ የፈለገ ስንት ስሜ ወንድሽ አሸርጋጭ፣ ሁለቱም ነገር ይገርማል። ሚዩት ተዳር ትቀራላችሁ። አውራ እያወራ ነው እያወራ ነበር ለካ፣ ሚዩት ነኝ እና ቃል አሁን እኔን አንድ ወንድምሽን ስነግርሽ ስነግሪሽ ስትሰሚ፣ ስታከብርኝ ወንድሟን ታከብራለች፣ ትሰማለች። የበለጠ ክብር እንጂ ዝቅ ማለት ወይም መሸነፍ አይደለም። ሁለታችሁም ምቶቼ ናችሁ። በሁለታችሁ መሀል ግን የናንተ መሰዳደብ እመሳቅ የሚፈልግ ሰው አለ። ይሄን እንድታቂ እፈልጋለሁ። ሲሪየስ ነው ምለሽ በሁለት ቃ ትንሽ ነሽ፣ ትልቅ ወንድምሽ ነኝ። በቃ መሸነፍ አይደለም። ይሄ ትልቁ ወንድሟን አከበረች ሰማችሁ ተብለሽ ክብር እንጂ ሞገስ እንጂ ውርደት ወይም ዝቅ ማለት አይደለም። በሁለታችሁ መናገር ግን በእናንተ መሀል መደሰት የሚፈልግ መሳቅ የሚፈልግ ሰው ደግሞ እንዲስቅ አልፈልግም። ይህንም ማወቅ አለባችሁ። በቃ ለእኔ ስትይ ምንም ነገር እንድታይ አልፈልግም። አጥፍታም ከሆነ ሁለታችሁንም ጠይቃችኋለሁ። ይቅርታ ትልሻለሽ፣ አጥፍታ አንቺም ጥፋት ካለብሽ እኔ ራሴ አነጋግራችኋለሁ። በቃ በቃ ለእኔ ታዩ ለእኔ የምትወጂኝ የምታከብሪ ከሆነ እንዳንዱ ወንድምሽ እሺ በቃ ለአንተ ስልተዋለሁ ብለሽ እንድታይ ነው የምፈልግ በቃ ሌላ አልልሽም አብረሽ አንድ ነገር እኔ ደግሞ ልነገርጣለኛ ወይ ዝበበውስጥ ዳ ስትጠየቅ እኔ ጨርሻለው ጨርሻለሁ ያለውን ነገር ነገሩ በርዷል ሚዲያው በርዷል በውስጥ ነው ማለቅ ያለበት እኔ ደግሞ በውስጥ አይሆንም ስሜ የተነሳ ሕዝብ ፊት ነው እውነቱን ማውጣት የምፈልገው ሕዝብ ፊት ነው። ይሄን እኮ የእኔ ጥያቄ እንጂ እኔ እሷን ልወቅስ ወይም ልሳደብ አልመጣሁም። እ እኔ እኔ ሁለታችሁን ላነጋግራችሁ ችግር ያለበት አካል ጥፋተኛም ከሆነች እኔ ይቅርታ እንድትል አደርጋለሁ። አንቺም ጥፋተኛ ከሆነች አሁን ግን ባኪንድ ፎርስ መመላለስ ከሆነ በእናንተ መመላለስ ውስጥ መሳቅ የሚፈልግ ሰው አለ። ይሄ እንድታስተው ይፈልጋለሁ። ቃል፣ ቁም ነገር ነው የምነግርሽ። ኖ ኖ ኖ፣ ቃል፣ እኔ ወንድምሽ ነኝ፣ አክብሪኝ ግድ የለም። መሸነፍ፣ ይሄ ሌላ ነገር ነው። በቃ እንደ ትልቅ ወንድም ሰምተሽ ግድ የለም፣ ክብርና ሞገስ እንጂ የሚጨምርልሽ ስንፈት አይደለም። ወንድምሽ ነኝ፣ አክብሪኝ ቃል፣ ፕሊዝ አበራ ነው በቃ። ስልክሽ ስለሌለኝ ነው እሷንም አልጠየኳትም አንቺንም አልጠየኩሽም። ለምን ስልክሽ የለኝ? እውነት ለመናገር ቃል ቢኖረኝ ኑሮ ገና ጅምር ላይ ሁለታችሁ እኮ መጀመሪያ የተደረገውን ነገር በውስጥ እኮ ተልከዋለሁ። እህቶቿ እኮ ሄደው ጠይቀዋታል ሚዲያው በርዷል። ሰው ዝም ብሏል። ዝም እንዳለ እንደተሸፈነ ይቅር ነው ያለችው። እኔ ምን ከተባልኩ በኋላ እኔ ህዝብ ፊት ከገባሁ በኋላ ያለ እኔ ጥቅም አይደለም። ዛሬ ሀያ ሺህ ሰው ሰላሳ ሺህ ሰው ተቀመጠ አልተቀመጠ፣ እህቴን አሳልፊ አልሰጥም የሚባል ነገር የለም። በዚህ ላልፋት አልችልም። መታ እንዲህ እንዲህ እንዲህ እንዲህ አድርገሽኛል። ሰውዬው እንግዲህ በእጄ በልታ አልሄድ ብሏል እኮ ሰውዬው ሪከርድ አለ የራሴ ያልኳት ሰውን የፖሰተችው ብላለች በውስጥ ዳ ቃል ናት ብላለች። እስክሬንሽት ሁሉ ተልኮልኛል እኮ በውስጥ ዳ እንደዚህ እንደዚህ እንደዚህ እንደዚህ ትልካለች ነው እሺ፣ በመሀላችሁ እንድትጣሉ ሞር እንዳትገናኙ የሚፈልግ ሰው ካለ የሰው ልጅ ሰው ዋሽቶ ሊያስታረቅ ይችላል እንጂኒ አሁን ዋሽቶ የሚያጣላ ሰው ጥሩ አይደለም። አሁን በአንቺና በእሷ መካከል እንዲህ ብላለች እንዲህ አለች ብሎ የሚለው አካል የሚያመጣው የሚወስዶ ማን ነው? ቃል አሁን እሷ በአፏ ቃል ናት የፖሰተችብኝ የሚል ነገር ተናግራ ከሆነ እንዴታልሽ ምን ሚዲያ ላይ ምንም ነገር አታወራም እኔ